ክፉዋ የእንጀራ እናት ሰራተኛዋ ቅድስትን መኝታ ቤት አስገብታ ከእህቷ ጋር ከተነጋገሩ በኋላ እሷን በትራስ አፍነው ለመግደል ስላሰቡ ቅድስት እነ አልጋይን አስተካክልልኝ፣ ትራሱን አስተካክዩ ትላታለች። ቅድስትም እንደታዘዘችው እሽ ብላ ስትመጣ ግን ፈርታ ስለነበረ ሽንኩርት ስትልጥበት የነበረውን ቢላዋን ይዛ ነበር የገባችው። ቢላውን ይዛ ስትገባ እነሱም አላዩትም። መሀሌት ከእህቷ ጋር እህትዋ ከበር ጀርባ ስለነበረች አላየቻትም። ቅድስት የመሰለቻት መሀሌት ብቻዋን ስለነበረ ስትገባ በያሁን ያዥ እንግዲህ ስትል እህትዋ ዘወር ስትል ቅድስት እህትዋም እንዳለች ታያለች። ይኸውልሽ፣ አንቺ ጦሰኛ፣ በምንሄድበት ሁሉ ጦስ እየሆንሽብን ነው እና ስለዚህ ዛሬ እናስወግድሻለን፣ ይሏታል። ምን ስትል ቅድስትም ትደነግጣለች። ምንድን ነው የምትሉት? ስትላቸው እንገልሻለን፣ እና ልትገሉኝ ነው ነው ስትላቸው አዎ፣ እንገልሻለን ይሏታል። ቅድስትም እራሷን ለማትረፍ ስትፈልግ ይኸውልሽ፣ ዛሬ አስክሬንሽ ነው እዚህ ቤት የሚወጣው እንደውም አስክሬንሽ እራሷ አይገኝም። ስትላት ማሐሌት ግን አንቺ ጋለሞታ ይውልሽ ነይ ስትላት ቅድስትም ራሷን ለማትረፍ ስትል ቢላዋን ውጥት አድርጋ እንዳትጠጉኝ፣ አንድም ሰው እንዳይጠጋኝ ስትላቸው ሁለቱም በፍራት ተፈርተው ተያይዘው ወደኋላ ያሸገሽጋሉ። ልትገሊ ነው ሲሏት አውራሴን ለማትረፍ ስል እገላችኋለሁ። መሞት አልፈለግም ትላችኋለሁ። አሁን በሩን ክፈቱት ቁልፉን እጅ ላይ አድርጉልኝ ስትላቸው እና ማህሌትም በፍርሃት በተዋጠ እየተንቀጠቀጡ በሩን ቁልፉን ከፍታ ቁልፉን አውጥታ የቅድስት እጅ ላይ ታረግላታለች። አንድ ሰው እንዳይጠጋኝ አለችና ቅድስትም በሩ ሲከፈትላት በሩን በአንድ እጇ ይዛ ቢላውን እነሱን እያስፈራራች ትወጣለች ከዛ ክፍል ከዛም ቅድስት በሩን ቆልፋባቸው ከወጣች በኋላ እህቷን ተጠንቀቂ እያልኩሽ አልነበረ እንዴ? ስትላት መዋሌት ምን ላድርግ እኔ እኮ ወቅታኝ ነበረ ትላለች። እቺ መሽቀቂያ ሆነች ልጅ ጭራሽ እኛን ልትገለል እያለች ስትል፣ መዋሌት ከአባቷ ጋር ከትምህርት ቤት እየመጣች ነበረ እና አባዬ ትለዋለች። ወይም ስትላት ሲላት ይልሽ ለምንድን ነው ግን መሀሬት የማትወደኝ? እናቴ ስላልሆነች ነው አደር ስትለው፣ ልጄ እንዴት ወድሻለች፣ ምንነች ነው አይ አትወደኝም። እኔም አለው ልሽ እኔ ራሴ እኮ ወድሻለው ልጄ፣ የምትፈልጊውን የምትፈልጉን አረግልሻለው ሲላት፣ ነው አባቴ አንተ እናት መሆን ትችላለህ? ስትለው፣ ምሳሌ እኔ ምንድን ያጎድልኩብሽ ነገር አለ እየጠየቅሽኝን? ሁሉም ቢብዬ ሻቃለው ሲላት፣ አታቅም ግን የእናትን ቦታ ስለማተካ ነው እኮ አባቴ ትለዋለች። በዛም መሃል እነ መሃሌት መኝታ ቤት ቁጭ ብለው አሁን ቅድስት ምን ይሻለናል? ደግሞ አሁን ደግሞ ብሩኬ ይመጣል ትላታለች ደዊለት ስትላት መሃሌትም እስኪ ስልኬን አቀብኝ ትልና መሃሌት ስልክ ስትደውል ለብሩኬ ብሩኬ ስልኩን አያነሳም። እህን ጊዜ እሱ ተገናኝተው እያወሩ ነው ስትል፣ ማህሌት እህትየዋ ምናልባት እዚሁ ውስጥ ይሆናሉ ቤት ውስጥ ከቅድስ ጋር አሸሸ ገዳሜ እያሉ ይሆናል ትላት። በፍጹም ብሩኬ እንደዛ አያደርግም ስትላት፣ እህትየዋ ግን ምን አይነት ንቀት ነው ግን እያለች ስትል፣ እኔ ግን እዩልሽ እሰራለት አለሁ። እውነት የምወደው መስሎ ነበር። ንብረቱ ይሸጥ ሲለኝ ግን እንዴት እንደጠላሁት ቆይ፣ ደግሞ እሰራለት አለሁኝ ስትል ግን እኮ እንደ ብሩኬ አይነት ባል የለም፣ ስትላት እህቷ በፍጹም ተይ ስትል ተይ ባክሽን እህን ጊዜ ከቅድስት ጋር ይሆናሉ፣ ስትል ተይ ባክሽን ብሩኬ እንደዚህ አያደርግም፣ ስትል እህት ግን ተይ ባክሽ የወንዶች ጸባይ፣ ስል እሱስ ልክ ነሽ፣ አዎ እህቴ ግን አሁን እንዴት ብለን እንውጣ ደግሞ ፖሊስ ይዛብል እንዳትመጣ፣ ስትል ማለት እህትዬዋ ግን እንደውም ፖሊስ ካመጣችኮ ጥሩ ነው፣ እንደውም እኛ ነን እምንከሳት ትላታለች። ግን እንደዚህ ደፈርናት እንዴ ቅድስት ስትል፣ መሀሌት በጣም እኔ እኮ ቆርጠኝ ሁሉ ነበረችን፣ ትላታለች። ግን እኮ አንቺ ነሽ እህቴ እስካሁን እየተንዛዛሽ፣ መድኃኒቱን እኮ በስተጫንሮህን ጊዜ እዚህ ሁሉ ጣጣ ውስጥ አንገባም ነበረ ስትል አሁንም ልጅቷ መድኃኒት መውሰዷን ስላወቀች በድብቅ መድኃኒታት ውስጥ እሱም እኔ ራሴ ተከታትዬ እየሰጣታለሁ ስላለ መድኃኒቱን እሱ ነው የሚሰጣት ትላታለች። እንዲህ ማሀሌት አሁኑኑ መድኃኒቱ መቀየር አለብሽ። አታዲያ እሱ የሚሰጣት ከሆነ እዛም መንገድ ላይ ይኸውልሽ መድኃኒቱን ቀይሪበትና በራሱ እጅ ትሞታለች። ስትል ልክ ነሽ፣ እንደውም ጎደኛ አይሽ። ለነገሩ ቀድሜ ብጨክን ኖሮ እኮ እስከዛሬ እዚህ ጣጣ ውስጥ አንወጣም አንገባም ነበረ። ደግሞ ከኔና ከአንቺ ውጭ ሌላ ሰው እንዳይሰማ። ስለዚህ ይኸውልሽ፣ ዛሬ የሆነ ነገር መፍጠር አለብን። እራሳችንን፣ እጃችንን፣ እርስ በርሳችንን እንተሳሰርና እንጠብቀው። ቅድስት አስራ ሄደች እኮ በር ቆልፋብን፣ ብለን ለእሱ እንንገረው እንዲያምነን፣ ይሉና እጃቸውን ያስራሉ። ቅድስትም እየሮጠች መንገድ ላይ ስትሄድ ታያታለች። ከሩቅ አባዬ ቅድስት እየሮጠች ነው፣ ምሳሌ የት አለች? ምን ሆና ነው? እኔ እንጂ አባዬ ይህችት እየሮጠች ነው ስትል፣ ካጠገባቸው ደረሰችና ምን ሆነች ነው ቅድስት ሲሏት፣ ተንፋሿ እየተቆራረጠ ስለነበረ ማውራት አልቻለችም። ቅድስት ምን ሆነች ነው? ማን እያባረረች ነው? ስትላት ምሳሌ ማህሌት እና እህቷ መኝታ ቤት አስገብተው ሊገሉኝ ሲሉ ነው አምልጬ፣ ነው በር ቆለፌባቸው ነው የወጣሁት እትል። ምንድን ነው ግን እርግጠኛ ነሽ? ሲላት ብሩኬ ምን አጥፍተሽ ነው ትላታለች። ምሳሌ አላቅም ጋሼ፣ ሁሉንም ነገር መቻል ከብዶኛል። ይኸውልህ የምነግርህ ነገር ሁሉ እውነት ነው። እና ሊገሉኝ ነበር ነው የምትይው? አዎ አዎ ጋሼ፣ መኝታ ቤት አስገብተው ሊገሉኝ ሲሉ በር ቆለፌባቸው ነው የወጣሁት ስል እሱ ደግሞ ጥሏቸው ሊሄድ ሲል፣ አንቺ ውልሽ ምሳሌን ይዘሻን ነይ እኔ እስኪ ሊሄድ ይልና ሲሄድ፣ እሱ ቆይ ባቅጋሽ የምነግር ብዙ እውነት አለ ስትለው፣ እሱ ግን አልሰማትም፤ ጥሏት ይሄዳል። ከዛም ምሳሌና ቅድስት ይሄዳሉ። እሱ ቀድሞ ሲሄድ፣ እነሱም ድራማቸውን ሰርተው ሁለታቸው እርስ በርሳቸው እጃቸውን አስረው ጠበቁትና ቅድስት አስራቸው እንደሄደች ይነግሩታል። እሱም የተባለውን ባይኑስ ላይ ያመነና ምሳሌም ብቻዋን እቤት ትገባለች። ቅድስት ወደ ቤት አልገብም ብላ ከሱቅ ትቀራለች። ምሳሌ የታለች ቅድስት? ሲላት አልገባም ሁለተኛ ወደዚህ ቤት አልመጣም ብላለች እኮ። እና የት ነች? ሱቁ ጋር ቁማለች ትለዋለች። ከዛም እነ መሀሌት ደግሞ እቺ አየህ ስራዋን ስለምታቀኮ ነው እንዲህ አድርጋን እኮ ሄደች ልትገለን ነው ሲሉት፣ እሱ ግን ምኑም አልገባውም ነበረ። ምክንያቱም እውነት ለመናገር በልጅ ቦታ ሆነን ስናየው በጣም ከባድ ነው የእንጀራ እናት ክፋት፣ የክፋት ጥግ እዚህ ድረስ ነው። ከእንጀራ እናትየዋ ይልቅ ደግሞ የእህትየዋ ሴረኝነት ነው። የዚህን ያክል ገንዘብ ምን ያህል ለድረስ እንደሚሄድ፣ ለገንዘብ ሲባል ምን ያህል የሰው ህይወት እንደሚጠፋ ነው እንግዲህ የሚያሳየው። እውነት ለመናገር ትክክለኛ የሚደረግ ነገር ነው እየተደረገ ያየ ነው ያለ ነገር ነው ማለት ነው። ግን እግዚአብሔር አምላክ እንደዚይን ነገር ይሰውረን። ከዛም ቅድስትም አልመጣችም እህትየዋም ሞታ ትሄዳለች። ከዛ መሀሌትም እቤት ቁጭ እንዳሉ እያወሩ ያለ በእሷም ወደ ውስጥ ከገባች በኋላ ለቅድስት መድኃኒት መስጠት ስለነበረበት አባት ምግብ አመጣና ቢሲላት፣ ቅድስት የሌለችበት ምግብም አልበላም መድኃኒቱም አልወጥም ትለዋለች። ምክንያቱም እሱ ቅድስትን ለማምጣት ሲወጣ መሀሌት ምንድን ያለቻት ይኸውልሽ ሂጂ ረዛ ልብስሽን ቀይሪ ስትላት፣ እህቷ ግን ቢያሁን መድኃኒቱን ቀይሪ ስትላት ሰምታለች ልጅቷ። ና መድኃኒቱ ሰጅ ሲላት አልወስድም ነበር ያለችው ልጅቷ ምክንያቱም ልጅቷ ስትባል የሰማችሁን እየሰደበቻትም እየገላመጠቻትም ስለ ስለነበረ እና የማሌትህትም ሂጂ ስትላት አንቺን አልወድሽም ትላታለች።